ዛሬ ሆኖ ፓስፖርትሽን ይመልሳል ግን ይህን ነገር የሚፈልግ እውነትም ሰኢድ እንደተለመደው ተንኮል፣ ክፋት የሚያስብ ከሆነ ደሞ አላውቅም። አንቺ ደውለሽለት አታውቅም? ደውይለት አለው።

ጉድ፣ ጉድ፣ ጉድ፣ ጉድ ማለት አሁን ነው ማለት ነው። ሰላም ሰላም ለእናንተ ይሁን። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች፣ ውድ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ስት ይበልልኝ እያልኩኝ ዛሬ እንግዲህ ስለ ሰላም ጉዳይ ና እንዲሁም ደግሞ ሰኢድ እንግዲህ ልክ እንዳያንቱ ተደባዳቢ ሆኗል ማለት ነው። ይገርማል። እንዳያንቱ በቃ ተደባዳቢ ሆኗል ማለት ነው። የአባቢዬ ጂኒ ይዞት እየሮጠ ነው ማለት ነው። ቤተሰብ በመጀመሪያ ግን ለምንድነው ሰብስክራይብ ማታደርጉት? ስኪል ጠይቃችሁ ሰብስክራይብ እያደረጋቸው አይደለም። ለምን ላይክም እያደረጋቸው አይደለም? ላይክ የለም ጭራሽ። ለምን ያስከፍላል? አያስከፍልም፣ አድርጉ እናም ይህን ቪዲዮ ለአቶ ሰይድ እንድታደርሱልኝ ይፈልጋለሁ። ሁላችንም ከሰላም ጎን እንቆመለን። ምክንያቱም ሰላም እንዲታረቅ ፈልጋ እንጂ እሱ ቂሙን መወጫ ያለፈ ጊዜን መወጫ ሊያደርጋት አይገባም። በጨራሽ አይገባም ማለት ነው። እንግዲህ ምናልባት ብዙዎቻችን ተጠራጥረን ነበር፣ የእውነት ከካሜራ ጀርባ እውነት ቀምቷት ነው ወይ ወይስ ምንድን ነው በሚል ነገር ሁላችንም እንግዲህ እየተጠራጠርን ነበረ። ነገር ግን እውነት ሆኗል ማለት ነው። ከካሜራ ጀርባ ፓስፖርቷን ቀምቷታል ማለት ነው የሰላምን። እንግዲህ ሀዋም ደግሞ አገናኛቸዋለሁ እያለች ትገኛለች። ላገናኛችሁ ልጥራው ወይ እያለች ነው። ምክንያቱም ከተገናኙ እንግዲህ ወይ ሱመያን ለማግኘት እየተጠቀመበት ያለው ነገር ነው። እስኪ ምን እያሉ ነው፣ አብረን እንስነ እሱ ሂጂ ሲለኝ ያኔ ለኸይር ነገር ስለሆነ ያወራነው ኸይር ነገር እንጂ ካፎ አንድ መጥፎ ነገር አልወጣም በዛ ሰዓት ላይ እንደዛ ስለሆነ አንቺ እንደመጣሽ ቶሎ የሄድኩኝ መጥፎ ነገር ያደርጋል ብዬ ራሱ አላስብኩም። እኔ ፖሊሲ አመጣል እንደዚህ አይነት መጥፎ እንዳቀደንሽ አላውቅም። ወላይ ሰላም ነው የምልሽ ማለት ነው። ግን እኔ አሁን የምፈልገው ይቅርታ እንድታደርግልኝ ነው። አስረን አንቺን ለማግኘት እኔ የዛኑ ቀን ቪዲዮን ካየው ጀምሬ የፈለግኩሽ ነበረ። ስልክሽ ዝግ ነው። ስልክሽ ዝግ ሲሆንብኝ ያገተሽሉ ራሱ መስሎኝ ነበረ ግን ደግሞ ይህ ነገር በመፈጠሩ ወላሂ ነው የምልሽ። ከማንም በላይ ራሴን እውቅሻለሁ። ራሴን የወቀዝኩት አሳልፌ ስለሰጠው አደለም፣ ራሴን መሸወዴ ሰኢድኔ ተጎጂ ሆኖ ይህን ያክል ወራት እያለቀሰ ይህን ያክል ወራት እየተንከራተተ ልጅና ሚስቱን ማግኘት የናፈቀው እንጂ መሰለኝ። እኔ አንችን ለማሰቃየት አንችን ለማሳዘን የሚፈልግ ቢሆን አደለም ማገናኘት በዞረበት ራሱ አልዞርም ነበረ። ግን የተፈጠረው ተፈጠረ። የልቤን የሚያውቀው አንድ አላህ ነው። እኔ እንደዚህ አይነት ነገር እንድፈጠር አስቤም አላውቅም። ይሄ ነገር እንደሚያናድርሽ አውቃለሁ ያልሽኝ ሁሉ የሰደብሽኝ ሁሉ ትክክል ነው። ግን ደግሞ እሱ ሆኖ እያለ ሰላም በተመልካቾችሽ ፊት ነው የሚጠይቅሽ፣ ይቅርታ አድርጊልኝ። አዎ፣ ግን እኔ አሁን ይቅርታ አላደርግልሽ የምችለው እባክሽ እንደምንም ብለሽ ፓስፖርትዬ ተቀበይልኝ። እሱንም አትቀበለዋለሁ። ፓስፖርትዬ አልሰጠኝም። ድጋሚ ልክ ከተለየሁት በኋላ የሰጠሁሽ የኔም ፓስፖርት ነው ብሎ እኔ እየሮጥኩ እየሄድኩ ነበረ ከኋላ የምትሆን የቀባኝ ገባሽ አይደለ? እና ቆይ አንቺ ሰላም እኔ አንድ ጥያቄ ልጠይቅሽ። ካሜራ አቆሞ ሰኢድ ካሜራ አቆማችሁ ነው የሁሉ የተፈጠረው? አንቺ ካሜራ እንደነበረ ትሻል አላይሽም? እኔ ምንም ያየሁት ነገር የለም። እኔ እኮ አንቺ ጋር ነው የመጣሁት። እኔ እንዴት ሆኖ ማለት ልጁ ራሱ እንደዚህ ሲነካኝ ምን እንደሆነ ራሱ አላውቅም። እኔ ራሴ የሆነ ነገር አለብሽ ሸርብሽ ላይ ብሎ ሲነካኝ እንደዚህ ብዬ ስል እንዴት ራሱ ፓስፖርት እንዴት ሻንጤን ራሱ ቦርሳ እንደወሰደው አላውቅም። ለሽ እኔ ተንቀጠቀጥኩኝ። እንደዚህ አይነት ነገር ይፈጠራል ብዬ እውነት አላስብም አላሰብኩም። ገባሽ አደለ? ግን ሲነካኝ እኔ ሰውነት የተርበተበት፣ በቃ በጣም ደነገጥኩ። አለው ምንድነው፣ እኔ እናሱ በፀብ ነው የምንፈላልገው። አሁን እሱ ከዚህ በፊት ምንድነው፣ እኔ እንደማገኘው ከኔ ጋር ኮንታክት እንዳለው እንደዛ ነገር ነው ሲጠቀምበት የነበረው ቃላትም፣ ማለት ነው እኔ እናሱ ተገናኝተን አናቀም ብንገናኝ ደግሞ እንዴት እንደምንፈላለግ አውቃለሁ ጠንቅቄ ስለዚህ በጣም ተጠንቅቄ ነበረ እየሄድኩኝ ያለሁት ግን እዛ ሰዓት ላይ አንችና ምን የመጣው አንችና ደግሞ ይህን ነገር ታደርጊያለሽ እኔ እ እንደምትረጂ ነው የማውቀው ምክንያቱም አሁን እኔ ስለ እውነት እነሱን ለማስታረቅ ያለውን ነገር ሰላማዊ ትዳር እንዲመሰርቱ ያለውን ነገር ተቀርፎ መጥፎ መጥፎ ነገሮች አስወግደው በንጹህ መንገድ በንፁህ መንገድ ልጆቻቸውን እንዲያሳድጉ ነው፣ ይሄን ነገር ማደርገው። ለምሳሌ ሱመያ ከዛ እዚህ ድረስ መታ ልጆቿን ይዛ ከምታጣራ እኔ አጠገቧ የቅርቧ ሰው ስላለው እኔ መጥቼ ይሄን ነገር ላድርግ ብዬ ነው እግዚአብሔር በሚያውቀው መጥቼ ይሄን ነገር እያደረግኩኝ ያለው ማለት ነው። እና አንቺም ደግሞ የቅርብ ጓደኛዋ ሱመያ ይህን ታደርጊያለሽ ብዬ ፈጽሞ አላሰብኩም። ሰላም፣ ይሄ ነገር እኮ ከዚህ ከቅርብ ጓደኝነት ጋር የሚያገናኘው ነገር የለም። እኔ ይህንን ነገር ያደረግኩት በመጥፎ መንገድ አስቤው አይደለም። እኔ ሳይር ብላ አለሽ። ከዚህ ጊዜ በኋላ ልጆቹን ለማግኘት የጓጓ ሰው ቀጠሮ ተይዞ ከሱመያ ጋር ቀጠሮ ይዟል እኮ አይደለም። እንግዲህ መገናኘት ያንን ነገር ለማድረግ የጓጓ እንጂ የመሰለኝ እኔ በሰላም መንገድ ነው። ሱመያንማ አገኘው ከዚህ ውጭ አላገኛትም። ስለታወቅበት ነው። አሁን ይሄ ነገር እሱ እንደየተነጋገራችሁት ን እኮ ነው ያላቅም አታውቂም። ስለዚህ ይሄንን ያደረገው እሱም ይሄንን ያደረገው ምን እንደት ታውቂያለሽ? የተነጋገረንን ቀን ቪዲዮ ስራ አልቀረጽኩም። የሸወደኝ በዚህ ብቻ ነው። እኔ በሰላማዊ ሰው ያኔ የሚያወራውን የህይወቱን ጉዳይ ስለሆነ እዛ ቦታ ላይ የዘከዘከው ካሜራ መቅረጽ አልፈለግኩም። ሁሉንም ነገር መቼ ሚዲያ ላይ አውጥተን አንዘልቀውም። ያኔ እዛ ቦታ ላይ ብዙ የማይደረግ ነገር እንደ ተጎጂ የተንበረከከ ሁሉ አልቅሱ። ግን ያን ያናውጥቼ ነው የቀርጬ የንጅ የሚል አባት ነው፣ ምንም የሆነ የሱ ባል ነው። ያንን መልቀቅ አልፈለግኩም። እንደዛ ሲሆን እሱ እንደዛ ሲለምነኝ እሺ አልኩኝ። ያኔ ነ አንቺን ሚሞሪ ስንት ጊዜ ሚሞሪ አስታውሶ አንቺን ይበቀላል ብዬ ወላሂ አላሰብኩም። ሲቀጥል ደግሞ ሰኢድ ይህንን ነገር ለምን እንዳደረገ እኔ ራሱ ጥያቄ ነው የሆነብኝ። ጠየቅኩት እኮ ለምን አደረግ እንድንታረቅ ስለማትፈልግ እላትፈልጋለች መጀመሪያ ለምን እኔ እንደዚህ አላልከኝም አልኩት ማለት ነው። የዛን ቀን ግን እሱ በቃ እኔን የተጠቀመብኝ አንደኛ በሰው ፊት እኔን ለማሰደብ እኔን ክፉ እንደሆንኩኝ ለማስመስከር ነው ይንን ነገር ያደረገው። ሁለተኛ ነገር ከሱመያ ጋር እንድጣላ እኔ ከሱመያ ጎን ሆኜ ሰኢድን ስለማልደግፈው ይህንን ማድረግ የራሱ ስላናደደው አሁን ሱመያን ማሳልፌ እንደምሰጣት አድርጎ ይህንን ነገር ለህዝብ ማሳየት ስለፈለገ አደረገ። እዛ ቪዲዮ ላይ ራሱ ሰኢድ የለቀቀው ቪዲዮ ላይ ከደወልኩልች በኋላ አልኩት እኔ ለሰላም መጥፎ ነገር ብታደርግ ምንም አልልክም። እዛ ላይ ራሱ ያወራነውን ሰላም ብዙ ነው ያወራነው። ይሄ ቪዲዮን ደግመሽ ሳይለንት አድርጎታል ሰኢድ። እኔ እና እሱ ያወራነውን ላንቺ ከደወልኩ በኋላ ድብና አድርጎ ቪዲዮዎቹን ሳይለንት አድርጎ ነው የረቀቃቸው። ለምን እዛ ላይ ያወራሁት ቃል ለምን ሰው እንዲሰማበት ስላልፈለግም እኔ ራሴ ከሙራውን ካየው በኋላ ነው እንጂ። አሁን ራሱ ድጋሚ ማለት አማራጭ የለኝም። ግዴታ አንቺን ማግኘት አለብኝ። ምክንያቱም ከዚህ በኋላ አሁን እኔንም ምንም ልታስደርግኝ የምትችሉ ነገር የለም። ድንገት በህይወቴ ላይ ልታስፈርጅብኝ ካልቻልሽ በስተቀር ቁልፍ ደግሞ አንቺ ላይ አሁንም አንቺ እጅ ላይ ነው ያለው። እኔ ብለሽ ብላሽ እስካመጣሽኝ ድረስ ፓስፖርቴን እስከ ቀማኝ ድረስ አሁን ደግሞ እሱ እንደምንም ብለሽ ፓስፖርቴን የምንቀበልበትን ነገር እንድታመቻችልኝ እባክሽን። እኔ መሄድ ይፈልጋለሁ። እዚያ ሀገር መቀመጥ አልፈልግም። የተወሰነ ቀን የመጣሁት ያቺ ቀን ይሳታልፍ መሄድ ይፈልጋለሁ። አሁን እሱ እያወሳሰበ ነው ያለው ነገሩ፣ ተጣርቶ ተስተካክሎ ትዳሩን አልፈለገውም እሱ ስለ ልጆቹ ነው ማሰብ ያለበት፣ ወይም ስለ ሰርጉ ስላለፈው ይሄ የማይረባ ህይወት ታሪኩ ላይ እሱ ነው የፈለገው። አይገናኝም እኮ በቃ እኔ ጋር የለም። የሞሉ አመጣውን ሰጠዋት። እኔ በምንም ሁኔታ በምንም ሁኔታ እኔ እሱ መያጋ በምንም ሁኔታ እሷ ልተዋትም የሆነ ነገር እንድትሆንም አልፈልግም። ግን እኔ በችግሮቿ ፊት ሁሉ እየቀረቡኝ የችግሮቿ ተካፋይ እና ችግሮ በሷ የሚደርሰው ነገር ላይ እኔ እንዲደርስብኝ ስለምፈልግ ነገር የማደርገው እንጂ ምንም አይነት ነገር ኖሮኝ አይደለም። አሁንም እሱ ይሄን ደግሞ የዘር እንትን እንዳይታወቅበት በማለት ነው ይሄን ነገር እያደረገ ያለው። የሚሞሪው ታሪክ ያለፈ ታሪክ ነው። አሁን ላይ ደግሞ ሌላ ታሪክ መጣ ይህን ታሪክ ደግሞ ለማስተካከልና ለመጠየቅ ለማጣራት ስንመጣ ደግሞ እኔ ደግሞ እንደዚ አይነት ነገር እያደረገብኝ ነው። እባክሽ ዋይ አሁንም ልለምንሽ በቃ ፓስፖርት የማገኝበትን ነገር እርጂ። በቃ ነው የምልሽ። እኔ ቅርታሽን የምቀበለ ያንን ነገር ብቻ ስናደርግ ነው አደርጋለሁ። ለምን እንደ አሁን እሱ እዚህ አይደለም ያለው ሰኢድ ሆቴልም ነው ይባላል፣ ቤትም ተከራይቷል ይላሉ፣ አብድም ጋር ነው የሚያድረው ይላሉ። እዚህ እኛ ጋር አርፎ በነበረ ቀስ ብዬ በተኛበት ገብቼ እኔ ራሴ እሰርቀው ነበረ። ግን እዚህ አይደለም። አሁንም ያለበትን ቦታ አጣርቼ ራሴ እቀበለዋለሁ። ፓስፖርቱን ካልሰጠኝ ችግር የለም፣ እንደሚያመጣ አድርጎ ያመጣታል። እኔን እንደሸወደው ፓስፖርቱን መልሶ እንዳመጣ በራሴ በኩል አደርጋለሁ ሁሉንም ነገር። ግን አንቺ አሁን ተረጋጊ እንቅልፍ የለኝም፣ እንዴት ልረጋጋ? ካላስ ሁሉንም ተይው። ሰላም እንዳትፈጠር አድርግ ፓስፖርትሽን ሰኢድ እጅ ነው ያለው፣ ሌላ ሰው እጅ አይደለም ያለው። መቼም ሌላ መጥፎ ነገር እንዲፈጠር አያደርግም እሱ። አሁን ይህን ፓስፖርት ተጠቅሞ ሱመያ ጋር መድረስ ነው የሚፈልገው። ይህን ፓስፖርት ተጠቅሞ ሱመያ ጋር ማድረስ ብቻ ነው የሚፈልገው። የምናደረጉ ፓስፖርት የኔን ፓስፖርት ነው ቀይሬ የሰጠሁሽ ብሎ ይዘዋል የሆነ ፓስፖርት እና የኔን ሲቀማኝ እኔም ወዲያውኑ መጥቼ ነው የሰጠሁት። ምክንያቱም አንዴ ሰጥቶኛል ድጋሚ አይቀማኝም በሚለው እና ወዲያውኑ ኦፍ አድርጎ ነው ካሜራውን። ከዛም በኋላ እነሱ በፖሊሶቹ እባካችሁ ይህ ወሰደብኝ ስለው ሂጂም እምሺ ያሉ እና እንደምታየው፣ ያው ካሜራ ቪዲዮ ላይ እንዳየሹ በጣም ያስፈሩ ነበር ፖሊሶቹ። እኔም ብዙ ገር ደግሞ ቋንቋም አልችልም የአረብኛ ትንሽ ትንሽ ነው የምችለው እና ከእነሱ ጋር መግባባት ስለማልችል ያለኝ አማራጭ እያለቀስኩ ነበር የተመለስኩት አንቺም ያው አትጂ ባልኩሽ ሰዓት በአት ይጂ ኑሮ አረብኛም ስለምትቺ ደህና በደንብ አድርገሽ ታናግሪያቸው ነበር። እኔ እንደሚፈጠር ሁለትም ደግሞ እንደዚህ ማይፈጠርም ነበር። አሁን ግን ከዚህ በኋላ ልናደርገው የምንችለውን ነገር ብቻ እስኪ ከዚህ በኋላ አልኩ እኔ በገዛ እጄ ሰኢድን ራሴ አገኘዋለሁ። እዚህም ከፈለግሽ እዚህ እንጠረዋለን፣ ሁለታችን ሆነ እናናግረዋለን። ፓስፖርቱን እንዳመጣ እናደርጋለን። ፓስፖርቱን እኔ ራሴ እንድሰጥሽ አደርጋለሁ። መቸም አሁንም እሱ ሴት ናቸው ብሎ ንቆ ትንሽ ክብር ለሱመያ ካለው ትንሽ ፍቅር ለሱመያ ካለው ፓስፖርቱን ይሰጥሻል። አሁንስ ደሞ ሌላ ነገር አደርግም ብለሽ ታስቢያለሽ? አደርግም፣ አሁን እንዳያደርግም አልፈቅድለትም። እኔ እኮ እዛ ጊዜ እኮ ተሸውጄ ነው እንጂ አሁን ና ብለን እዚህ ጠርተን አንቺን የሆነ ነገር አደርጋለሁ ቢል አብሮ ማድረግ የሚፈልገውን ነገር አብሮ ያደርገናል እንጂ ብቻሽን ትችሻል። ድም ከዚህ በኋላ እኔ እዛ ጊዜ በመሸወድ ነው ዋህነቴ እንጂ እንዲታረቁ ካለ ጉጉት አንፃር እንጂ ይሄ ነገር የተፈጠረው፣ እኔ አንቺን ለመጥፎ ነገር እንደሚፈልግሽ ሸዋቅ፣ ወላሂ አሳልፊ አልሰጥሽም። ግን የሰው ልጅ ልቡን የሚያውቀው አላህ ብቻ ነው። እኔ ውስጥ ያለውን አላህ ነው የሚያውቀው። ለተንኮል አይደለም ይሄን ነገር የተጠቀምኩብሽ። እኔ ጭራሽ የፓስፖርት ነገር እኔ አንድ ላይ ማስዱ ለዚ እንኳን አላሰብኩም። ፓስፖርት ቀምቶ የሰው ልጅ ፓስፖርት እንዴት ይቀማል? ይህንን ነገር አላሰብኩም። ሰኢድ አሁን የሰራው የሴት ስራ ነው እንጂ የወንድ ስራ አይደለም። ሰላም፣ ይሄ ነገር ሸውዶኛል። በዚህ ነገር ላይ ይቅርታ አድርጊልኝ። ድጋሚ ግን ይህ ነገር እንዲፈጠር አላደርግም። ደግሞ የተሳሳትኩትን የሚያጠፋውትን ጥፋት ራሱ ያስተካክላሉ። ፓስፖርትሽን እንዲሰጥሽ ያደርጋለሁ። መቼም እሱ ለሴት ንቄት ከሌለው ለሴት ክብር ካለው አብረን በልተናል፣ አብረን ጠጥተናል። ሁላችንም ረጅም ዓመት አብረን ቆይተናል ትንሽ የሚያከብረኝ ከሆነ ፓስፖርቱን ይመልሳል። መጀመሪያ እንደሸወደኝ አሁንም ድጋሚ ያኔ እኔን ጥፋተኛ አድርጎ በተመልካችን ፊት በሱ መያም ፊት እኔን አውቄ አንችን አሳልፌ እንደሰጠው የአንችን ህይወት አደጋ ላይ እንደጣልኩኝ እንድታይለት ካልፈለገ፣ እመኚኝ ዛሬ የሆኑ ፓስፖርትሽን ይመልሳል። ግን ይህንን ነገር የሚፈልግ እውነትም ሰኢድ እንደተለመደው ተንኮል ክፋት የሚያስብ ከሆነ አላውቅም። አንቺ ደውል ስለታታውቅ ደውዬለታለሁ ደውዬለታለሁ። ስልኩን ብሎክ አድርጎኛል። እንደገና በዋትሳፕ ቴሌግራም ላይም ላኩለት። ምንም ብሎክ አድርጎኛል። እሱ ላይ አያናግርሽም ምንም አይነት ነገር፣ ምንም አይነት ነገር። ምክንያቱም እሱ ያው መበቀል አይደለ እኔ የሚፈልገው ተበቅሎኛል። ካላሲህን ነገር እኔ አሁን ደውለታለሁኝ። እዚህ እንድመጣ ላድርግ ወይስ ውጭ እናገኘው? አላውቅም። አሁን እኔ እንጃ እኔ አሁን እኔ አሁን በጣም እየፈራው ነው። አትፍሪሁን ያለው አትፍሪ፣ ሰላም ወላሂ አትፍሪ። ይሄ ነገር ሳ በዛ ጊዜ በደረሰብሽ ነገር ልትፈሪ ትችያለሽ። አሁን ደግሞ ጠንካራ መሆና ያለብሽ። ምንም ነገር ቢፈጠር ጠንካራ ሁኚ። እኔ ከዚህ በኋላ በተፈጠረው ነገር ከጎንሽ ነኝ። ሰኢድ ከዚህ በኋላ ምንም ሊያደርግሽ አይችልም። እማ እሱ ትንሽ ለሰው ክብር ካለው ፓስፖርትሽን ይመልሳል። እዚህ ልጥራው፣ እዚህ እናውራው ምንት አሁን ማለት እኮ አሁን እኔ አሁን ምን አይነት ጭካኔና ምን አይነት አእምሮ እንዳለው አላውቅም። ለስ እሱ አእምሮ ተደፍኖ ነው የመጣው እዛ ጫልቱ አያንቱ ጋር የሚሆን ሴትዮ ጋር እንደ እብድ እየተጫጫ እየሆነ በቃ ማሰቢያው ተደፍኗል። ጤነኛ ነው ግን አደለም። ጤነኛ ነው አደለም። ጤነኛ ማ ጤነኛ አደለም። እኔ ባለፈው እንግዲህ እንደሰማችሁት ነው ቤተሰብ። እናንተ ምን ትላላችሁ? እስኪ ኮሜንታችሁን፣ አስተያየታችሁን ኮሜንት ስር እጠብቃለሁ ማለት ነው ቤተሰብ፣ ኮሜንት ላይ እጠብቃለሁ አስተያየታችሁ ማለት ምን ልታገኘው ብታገኘው ምን ሊመጣባት ይችላል ብላችሁ ታስባላችሁ? እስኪ አስተያየታችሁን እፈልጋለሁ ማለት ነው፣ እፈልጋለሁ በጣም እና ምን ትላላችሁ እናንተ ማለት ታገኘው፣ ወይስ ደግሞ አግንታውስ ምን ሊፈጠር ይችላል ወይስ ደግሞ በምን መልኩና ወይስ ደግሞ ሀዋ ራሷ እናገኘው ከማለት ይልቅ ራሷ እንዳስያዘቻት ራሷ እንዳስጠመደቻት ራሷውኑ ተቀብለ አሁንም ቢሆን ምንም አያደርግም እያለች ነው። የሚገርማችሁ ነገር ሀዋ አሁንም ቢሆን አንዴ ተቀይሯል፣ በቃ ጸባዩ ትላለች። ከዚያ ደግሞ ምንም አያደርግሽም በቃ ጥሩ ሰው ነው ትላለች። ያማታለች የሀዋ ራሱ ማለት ነው እና አሁንም እርግጠኛ እየሆነች ነው ያለችው። አንዴ እርግጠኛ ትሆናለች፣ አንዴ እርግጠኛ ትሆንም። ሀዋ የሆነ አሁንም ወላዋይ ነገር ናት ማለት ነው። አሁንም እየወላወለች ነው ያለችው። ምንም አያደርግሽም በቃ ያገኘውና ፓስፖርትሽን ይሰጥሻል። ምን አይነት ጉድነሽ ሀዋ አስተው ያንቺ ራስሽ ማለት ነው በቃ ተቀባይና በምንም በምንም መንገድ ፓስፖርቷ አንስጫት ወደ ሀገሯ ትግባ አሰጫት ማለት ነው በቃይን ማለት ነው የምፈልገው ላይክ እያደረጋችሁ አድርሱልኝ ሰብስክራይብ አድርጉ ቤተሰብ ሰኢድ እንግዲህ ጫልቱ የምትባል ደግሞ እንግዲህ የአንደኛው ሚስት ያንደኛዋ ባል ልጇን ይዞ ሲጠፋ እንግዲህ ጫልቱ የምትባለው ቤት ልጇን ልጅቱን ለማስመለስ ሂዶ እንግዲህ ጫልቱ የምትባለውን ሲደባደብ ነው የምናየው ማለት ነው። ሲደባደብ ሲሳደብ ነው የምናየው ህፃን ልጅ ለማስመለስ አብረን እንየው እስኪ። በዚህ መልኩ እንግዲህ ልጅቷን ደብድቦ እቺ ልጅ እንግዲህ ብዙዎቻችሁ ታስታውሷታላችሁ ብዬ አምናለሁ ልጅቷ ከዚህ በፊት እንግዲህ አዩን ፍታት አዩን ሲደበድባት ለምን ደበደብካት በቃ መፋታት ትችላለ ብላ ስትጎራ የነበረችው ልጅ ናት ማለት ነው ጫልቱ ማለት አሁን ደግሞ እንግዲህ ልጅ አመጣ ታሸክመዋልሽ ማለት ነው ያው ልጅቱን እንግዲህ ተደባድቦ ምን ብሎን፣ በዚህ መልኩ ያስመልሳል። አብራን ላይክ ሸር ሰብስክራይብ ማድረጋቸውን አትርሱ ውዶች። እያደረጋቸው አይደለም፣ ሰብስክራይብ እያደረጋቸው አይደለም። ላይክ አድርጎ ስለ ሰላምም መፍትሄ እንግዲህ ልጅቱንም ሰጣውት ደበድባዋለች ማለት ነው። ይደባደባሉ ይደባደባሉ እንደምታዩት ነው። እና እንዳያንቱ ተደባዳቢ ሆኗል ሰኢድን ማለት ነው። እውነትም አባቢ አሳብደወታል ማለት ነው። ሰኢድን እኔም ነው፣ ወደ ሀገር ተመልሶ ነው ወይስ ምንድን ነው? ሰኢድ እዚያ ጋ ሄዶ ደግሞ እየተደባደበ ያለው እንዴ? ሊገባኝ አልቻለም ማለት ነው፣ ቤተሰብ የራሷ እያረረባት የሰው ታማስላለች ማለት እንደ ሴዳይነቱ ነው። የራሷ እያረረባት የሰው ታማስላለች። የራስህ እያረረብህ እያረረብህ ሰው ማስታረቅ፣ የሌላ ሰው ልጅ ማስመለስ ምናምን ምናምን ያንተ ልጆች። ለነገሩ አልናፈቀሁም ሰው አስተያየታችሁን ኮሚን ስር ጠብቃለሁ። ወዶች የሰላም ሆኖ ነው እየተማማርን ምግብን፣ ስራ፣ እወቀትን ሸምቱ ተራ በተራ የማዋይሻናል